ጤና ይስጥልኝ ወዳጆች፣ እንኳን አደረሳችሁ። በገ ሲኒን ገሄ በከ ጅርተን መረቱ ሁንዳ ኬሰኒፉ አያነ ነጋ ሲኒፋ ተኡ ወሪ አመንታ ክርስቲያና ኦርዶፍተን ለክርስትና እምነት ተከታዮች ሁሉ መልካም የፋሲካ በዓል ሩሳው ዳመት በያላችሁበት ወዳጆች። ያው እንግዲህ ኢትዮጵያ ብዙ በዓል ብዙ በዓል አላት እንደው እምነታችን ቢለያይም ሁሉም በዓል ሁሉም ባህል ያው የጋራችን ነውና ሁላችንንም እንኳን በሰላም አደረሰን። መልካም በዓል ለማለት ፈልጋለሁ። እንግዲህ በዓሉን አስታኮ በርካታ ነገሮች በዚህ በምንኖርባት በዋናዋ የአፍሪካ መዲና የኢትዮጵያ መዲና የኢትዮጵያኖች የጋራ መኖሪያ በሆነችው ፍንፍኔ አዲስ አበባ ውስጥም ሌሎች ትልልቅ ከተሞች ውስጥም የተለያዩ ነገሮች ሲነሱ ስንሰማ ነበር። በተለይም ደግሞ ከኑሮ ውድነቱ ጋር ተያይዞ የዋጋ ንረት ከአቅም በላይ የሆነ ለበዓሉ የሚያስፈልጉ ነገሮች መወደድና መናር ሰውን ቅሬታ ውስጥ ከቷል። እዚህም እዚያም እንግዲህ ይሄ ብዙ ነገሮች ምክንያቶች ሊደረደሩ ይችላሉ። ዓለም አቀፍ ጉዳይ አለ። አገር ውስጥም እዚህም እዚያም ያለው ግጭት አለ። የነጋዴ የደላላው፣ ብዙ ሰው ብዙ ነገር ነው ማንሳት የምንችለው። ገዢዎችም እራሳችንም ብዙ ችግር አለብን። አንድ ነገር ሲወደድ ከመተው ይልቅ ተስገብግቦ የበለጠ ቁጥር መግዛት፣ ለምሳሌ አንድ ሰው ሁለት ሊገዛ የነበረው የበለጠ ይወደዳል ብሎ አራት የመግዛት እንዲህ እንዲህ ያለ ሀቢት ጥሩ አይደለም። የባሰ ዋጋ ስለሚያስወድድ ከዚህ ከዚህ ተቆጥበን እንግዲህ በዓሉን ባለን አቅም በተለይ ጎረቤት ጎረቤቱን እየረዳ ያለው ለሌለው የመጻሕፍቶቻችንም ይሄ ግድ ስለሆነና ስለሚታዘዝ ተረዳርተን ሁሉም ተደስቶ በዓሉን ባህሉን እንዲያከብር ማድረግ የሁላችንም ኃላፊነትና ግዴታ ነውና በያለንበት እንረዳዳ ነው የግድ ቤተሰብን እህት ወንድምን ብቻ ሳይሆን ዘመድ ብቻ ሳይሆን ምናቆን ጎረቤታችን ያለውንም ድሀ በዚህ ቀን ተደስቶ ልክ እንደኛ እንዲውል ብናደርግ የተሻለ ነው። ከዛ በተረፈ ደግሞ ለወደፊቱ የበለጠ የመግዛት አቅማችን ከፍ እንዲል ሁላችንም ስራ የበለጠ ጠንካራ ሰራተኛ ሆነን ገቢያችን እንዲያድግ ማድረግ በጣም አስፈላጊ ነው። አለበለዚያ አንድ የሆነ መስሪያ ቤት ሰርተን በምናገኛት የወር ደመወዝ መኖር መተዳደር ከባድ እየሆነ መጥቷል። በእርግጥ ስራው ሚዛን ያህል አለው የሚለው ደግሞ ሌላ ጥያቄ ነው። የሆነ ሆኖ ግን ሰላም ካለ ሰላም ከሰፈነ አገራችን ሰላም ከሆነ ስራ ኢትዮጵያ 300 400 ሚሊዮን ሕዝብ ማስተዳደር የምትችል ታላቅ ሀገር ናት። ስለዚህ አገራችን ሰላም እንዲሆንልን በያለንበት ጸሎትም ማድረግ አለብን፣ በተግባርም መንግስትንም እያገዝን ታጥቀው ምን ብለውም ጫካ ያሉት ደግሞ ወደ ሰላም እንዲመለሱ ግፊት አድርገን በሚቀጥለው በዓል ሁላችንም በደስታና በአንድነት ሀገራችን ሰላም ሆኖ ወይም ሆና እንድናሳልፍ ጥረት ማድረግ አለብን። ህገወጥ ስራን የሚሰሩ በሰው ደም በሰው ላብ ለመክበር የሚሯሯጡ ነጋዴዎችንም ሀይ ሊል ይገባል። መንግስት በተለይ መንግስት ትልቁ አቅም ያለው የህዝብ ተወካይ መንግስት ነው እና ከግለሰቦች ጋር ዲል ከምናደረግ መንግስት ስርዓት ቢያስከብር፣ ነፃ ገበያ ነው ዊኖ ግን የዛን ያህል ደግሞ እቃዎችን በመደበቅ ሰው ላይ ዋጋ በመጨመር በበዓል ሰሞን ለመክበር የሚፈልጉትንም መንግስት ስርዓት ሊያስይዛቸው ይገባል። የሚያጭበረብሩ ቅቤ ብለው ሙዝ የሚሸጡ ወይ ሞራ የሚሸጡ ዘይት ብሎ የተለያየ አላስፈላጊ ነገር የሚሸጡ በቃ ብዙ ብዙ ብዙ ነውር ነገሮችን እያየን ስለሆነ መንግስት በተለይ በዚህ በበዓል ሰሞን ከፍ ያለ ጥበቃና ከፍ ያለ ክትትል አድርጎ ግልጽና ሕዝብ ፊት የሚታይ እርምጃ እየወሰደ ሰው በሀገሩ ተደስቶ እና መንግስቱንም ደግሞ እያደነቀ ወይም እያገዘ እንዲኖር ለማድረግ መንግስትም የራሱን ጥረት ማድረግ አለበት። አይኖ የፊንፍኔው ወይም የአዲስ አበባ ካንቲባ አዳነች አቤቤን ጨምሮ የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድም ሰዎች በተለይ ምስኪኖች ወይም እጃቸው ያጠረ ሰው በዚህ በበዓል ጊዜ ችግር ላይ እንዳይወድቅ በተለያየ ጊዜ እገዛ እንዲደረግ አንዱ አንዱን እንዲረዳ ሲያነሳሳ ነበር። የዘንድሮንም እንዲሁ እያረገ ነው። ይህንንም እያመሰገንን ለወደፊት ግን ሰጪ እንጂ ተቀባይ እንዳንሆን ጠንካራ ሰራተኛ መሆን አለብን። ከምንም በላይ ደግሞ ሰላም አስፈላጊ ስለሆነ ሰላማችንን የበለጠ ለመጠበቅ ጥረት ማድረግ አለብን። ይህንን ነው እኔ ለዛሬ በዓሉን አስታኬ ወይም ፋሲካን አስታኬ መናገር ፈልገው በያላችሁበት